ሰላም ወደ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን። በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በምሽጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውን፣ እና ዋጋቸው ለእናንተ እናደርሳለን። አብራችሁም ቆዩ ወደ ጎዶላስ ኤሌክትሮኒክስ ዩቲብ ቻናል ተመልካቾቻችን በዛሬ ቪዲያችን የዝንላቸው የምንቀርበው ወተር ዲስፔንሰሮችን ይሆናል። በመጀመሪያ የምናየው ስማርት ወተር ዲስፔንሰርን ይሆናል። ይህ እንግዲህ ወተር ዲስፔንሰር እንግዲህ እንደምናየው ከላይ የውሃ ማጣሪያ አለው። ከዚህ መስጨማሪ ደግሞ እዚህ መሃል ፓርት ላይ ሙቅና ቀዝቃዜዎች አሉት። እንዲሁም ደግሞ ወታችኛው ላይ አነስ ስብትልም የራሱ የሆነች አነስ ምትል ፍሪጅ አለችው ማለት ነው። እንግዲህ ከውሃ ማጣሪያው በምንጀምርበት ጊዜ ሀያ ሊትር የሚይዝ የውሃ ማጣሪያ ያለው እንዲሁም ደግሞ እንደምናየውም የተለያዩ አይነት ውሃችንን የሚያጣሩልን ሳንዶች አሉት። እዚሽ ጋር እንደምናያቸው የተለያዩ ሳንዶች ስላሉት በነዛ ሳንዶች አማካኝነት ውሃችንን ያጣራልናል ማለት ነው። እንዲሁም ደግሞ የተለያዩ ባክቴሪዎችን ምናምን ካሉ እዛው ያስቀርልናል። ከዚህም ደግሞ እዚሽ ጋር ከምናየው ሳንድ በተጨማሪ እዚህ ፍለፊት ላይ የምናየው ሶሊድ የሆኑ ወስቶችን ራሱ ጋር አጣብቆ የሚያስቀርልን አይነት ቴክኖሎጂ የተገጠመለት ነው። እዚች ጋር በምናየው በዚህኛው አማካኝነት የተለያዩ ጠጣሪ የሆኑ ቆሻሻዎችን እዚሁ አድርጎ ያስቀርልናል ማለት ነው። እንግዲህ ይሄኛው እስከ ሁለት ዓመት ድረስ መጠቀም እንችላለን። ያ ሁለት ዓመት ድረስ የምንጠቀመው እንዴት ነው ከተባለ ይህኛው ይፈታና ይወልቃል። እቺ ትፈታና ትወልቅና በአስራ አምስት ቀን ወይም ደግሞ እንደምናየው እዚጋ የተለያዩ አይነት ቆሻሾች ካሉች በንጹህ ውሃ ታጥቦ ተመልሶ ተገጥሞ ይገባል ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር የምናየው የራሱ የሆነ እዚች ጋር ሶሊድ ዌስቶችን የሚይዝበት ስላለው እቺ ሶሊድ ዌስት የምትይዝበት ነጫ የምናያት ፓርት ትወጣና ታጥባ ሌላ ይገባላታል ማለት ነው ማለት ነው። በዚህ አማካኝነት እስከ ሁለት ዓመት ድረስ መጠቀም እንችላለን። እንዲሁም ደግሞ ከዛ በላይ ባለው እድሜ መጠቀም እንችላለን። ያው መቼ ነው የምንቀይረው ከተባለ ውሃው የራሱ የሆነ ቴስት እና ከላይ ይኖረዋል። ያኛው በተቀየረ ጊዜ የግዴታ መቀየር ይኖርብናል ማለት ነው። ያው ካልቀየር የተለያዩ አይነት የውሃ ወለድ የሆኑ በሽታዎችን ስለሚያስይዘን የግዴታ አሸዋውንም እንዲሁም ደግሞ ከላይ ያለው ሶሊድን ዌስቱን የሚይዝልን ጥጥምት በስረው ፓርት የግዴታ መቀየር አለባት። ሳይዙም እንደምናየው ሰፋ ያለ ስለሆነ እስከ ሊትር ድረስ ሚያዝ ይችላል። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው ሁለት ሊትርን የሚያዝ የሚችል ታንከር አለው። በዛ ታንከር አማካኝነት እንግዲህ አጠቃላይ እስከ 22 ሊትር ውሃን የሚያዝ ይችላል ማለት ነው። ያን የተጣራውን እንግዲህ ውሃ ደግሞ እዚህ ጋር እንደምናየው ከፈለግን ሙቅ ከፈለግን ደግሞ ቀዝቃዛን ይሰጠናል ማለት ነው። ከዚህ በተጨማሪ ደግሞ ጀርባው ላይ እንደምናየው ፓውሩን ኦንና ኦፍ ማድረጊያ ስላለው ዚች ጋር የምናያት አረንጓዴው ለቀዝቃዛውና ለፍሪጁ ነው የምታገለግለን። እችኛዋ ደግሞ ምናት ደግሞ ቀዩ ለሙቁ ነው የምታገለግለን። ማድረግ የሚገባን ጥንቃቄ፣ ወሳኙ ጥንቃቄ ምንድን ነው? ውሃ እዚኛው ላይ ሳይሆን እዚህ ታንከሩ ፓርት ላይ ውሃ ሳይገባ የሙቁን ካበራ ነው ወዲያውኑ ስለሚቃጠልብን ቦይለሩ ፓርቱ፣ ፊውዟ ስለምትቃጠልብን ግዴታ ውሃ እዚኛ ውስጥ ድረስ ወይም ደግሞ ታንከር ውስጥ እስኪገባ መጠበቅ ይኖርብናል ማለት ነው። ከዚህም በተጨማሪ ደግሞ እንደነገርኳችሁ ያው ፍሪጅ ስላለው አነስ ያለች ፍሪጅ ስላለው የራሱ የሆነ ጋዝ ሲስተም አለ። ስለዚህ ከቦታ ቦታ ካንቀሳቀስ ነው በኋላ ሚኒመም ለአራት ሰዓት መጠበቅና ከዛ በኋላ መሰካት አለብን። እንደምናየው የራሱ የሆነ ኮንደንሰር አለው ማለት ነው። ከዚህም በተጨማሪ ደግሞ እዚህ ውስጥ ያለውን ውሃ ማጠብ ከፈለግን እዚህ ጋር እንደምናየው ማስተንፈሻ ስላለው በዚች ማስተንፈሻ መሰረት ውስጡ ያሉትን ውሃዎች በሙላ አስወጥቶ ማስወገድ ይቻላል ማለት ነው። ከዚህም በተጨማሪ ደግሞ ወደ ፊት ለፊቱ በምናይበት ጊዜ ከነዚህ ሁሉ አገልግሎቶች በተጨማሪ ውበትም ስላለው ቤታችንን አንድ ስቴፕ ከፍ ያደርግልናል ማለት ነው። ከዚህም በተጨማሪ ታችኛው ላይ እንደምናየው ቅድም እንደነገርኳችሁ ፍሪጅ ስላለው አነስ ያሉ እቃዎችን፣ መድኃኒቶችን ማስቀመጥ እንችላለን። ያው የፍሪጁ የመጀመሪያና ወሳኝ ጥቅም ምንድን ነው? እዚህ ጋር ተጣርቶ የወረደውን ውሃ በቆሻሻ ብርጭቆ ከቀዳ ነው፣ ተመሳሳይ ነገር ወይም ደግሞ የተለያዩ አይነት በሽቶችን ሊያስዘን ስለሚችል ብርጭቆን ውስጥ አድርገን የብርጭቆ ውስጥ ያለውን ባክቴሪያ በሙሉ ሰራ ላይ ያደርግልናል ማለት ነው። ከዚህ በተጨማሪ ደግሞ እዚ ጋር እንደምናየው የጃር ማስቀመጫ አለው። እቺኛን ከላይ ያለችን አንስተን እቺኛን ከላይ በመቅጠም ወይም ደግሞ እቺኛን እንደዚህ አንስተን እቺ የጃሯን በመቅጠም የጃሩን ውሃ መጠቀም እንችላለን። ያው የጃሩ ውሃ በራሱ የተጣራ ስለሆነ ምንም አይነት ነገር አያስፈልገውም። የጃሩን ከፈለግን ሙቅ ከፈለግን ደግሞ ቀዝቃዛ ውሃ ማግኘት እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እኛ ማግኘት የምንፈልገው ያን ሙቅም ያልቀሰቀሰም ወይም ደግሞ እዚህ ውስጥ ያለውን ውሃ ከሆነ ቅድም ያሳዩችሁን ፓወር በተን ከሁለት አንዱን በማጥፋት መጠቀም እንችላለን ማለት ነው። ይህ ስማርት ወተር ዲስፔንሰር እንግዲህ ሁለት ዓመት የካምፓኒ ዋራንቲ ያለው ዋጋው ደግሞ አምስት ሺህ ብር ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ብላክስታር ወተር ዲስፔንሰር ይሆናል። ይህ እንግዲህ ብላክስታር ወተር ዲስፔንሰር ቅድም ካየነው ለየት የሚያደርገው ምንድን ነው ያለው? እንደ ቅድሙ ሁላ እዚች ጋር ማጣሪያ አለችው፣ እዚች ጋር ደግሞ አነስ ያለች ጃር አለችው። እንዲሁም ደግሞ ታችኛው ላይ እንደምናየው ፍሪጅ አለው ማለት ነው። ከዚህም ደግሞ በተጨማሪ ይሄ ምንድን ነው በዚችኛ ቀዝቃዛ ውሃ ያወርድልናል በዚህኛው ኖርማል ውሃ ያልቀዘቀዘም ያልሞቀም ውሃ ያወርድልናል። መጨረሻ ላይ ደግሞ በምናት ሙቁን ውሃ ያወርድልናል ማለት ነው። ይህም እንግዲህ ቀዝቃዘውና ኖርማል ውሃ ያው ከዚህኛው እቃ ጋር ፋሚሊ ያልሆነ ሰው እራሱ ቢጠቀመው ምንም አይነት ጉዳት ሊያደርስበት አይችልም። ነገር ግን ሙቅ ውሃ ቦይለር ስለሆነ እስከ 98 ሸንቲሜትር ድረስ ሊሞቅ ስለሚችል ሊያቃጥለው ህጻናቶች መተው ካነኩት ሊያቃጥላቸው ስለሚችል እዚህ ጋር ምናት ቀዩን ወደዚህ በመግፋት ነው መጠቀም የሚችለው ማለት ነው። ዝም ብለን ስንነካው ሊሰራል እንደሌሎች ፕረስ ሊሆንልን ወይም ደግሞ ውሃ ሊያወርድልን አይችልም ማለት ነው። እቺ እንግዲህ ቻይልድሎክ ስለሆነች ከሌሎች ተመራጭ ያደርገዋል ማለት ነው። እዚች ጋር የምናት እስከ 15 ሊትር ድረስ ውሃ መያዝ ትችላለች። እዚች ጋር ደግሞ የምናት ደግሞ እንደ ቅድሙ ሁሉ ሁለት ሊትርን ውሃ ትይዝልናለች። ከዚህም በተጨማሪ ደግሞ የራሱ የሆነ ፍሪጅን ስላለው የተለያዩ እቃዎችን ማስቀመጥ እንችላለን። ያው እንግዲህ ቅድም እንደነገርኳቸው ፍሪጁ ዋናው ጥቅሙ ምንድን ነው? ስታራ ላይዝ ለማድረግ ነው። የተለያዩ አይነት ያላቸው ባክቴሪዎችን ያዙ ብርጭቆች ከመጠቀማችን በፊት ግዴታ እዚ ውስጥ መጠቀም እንችላለን። ቅድም እንዳየነው ሁሉ እችኛም የራሷ የሆነ የጃር ማስቀመጫ ስላላት ስንፈልግ ይችኛዋን አንስተን የችኛን ደግሞ በመጠቀም የጃሩን ውሃ መጠቀም እንችላለን ማለት ነው። ያው የጃሩ ውሃ በራሱ የተጣራ ስለሆነ ምንም አይነት ሌላ ኬሚካሎች ነገሮች ስለማያስፈልጉት በራሱ ተጣርቶ ከፈለግን ቀዝቃዛ ከፈለግን ሙ ከፈለግን ደግሞ ኖርማል ውሃን ያወርድልናል ማለት ነው። ከዚህም ደግሞ በተጨማሪ እንግዲህ እንደምናየው አነስ ያለችን ብትሆን የራሷ የሆነ ፍሪጅ ስላላት እዚችኛ ፍሪጅ ላይ የተለያዩ መድኃኒቶችን እንዲሁም ደግሞ ብርጭቆችን መጠቀም እንችላለን ማለት ነው። ይህም እንግዲህ ወተር ዲስፔንሰር ቅድም እንዳየነው ሁሉ የራሱ ዚች ጋር ጀርባ ላይ እንደምናየው ፓውር ኦን እና ኦፍ የምናደረግበት አለን። እዚች ጋር በቀይ ያለው የሙቁ ነው። ይቺ የቀዝቃዛው እና የፍሪጁ ፓርት ናት። እንዲሁም ደግሞ የራሱ የሆነ እንደምናው ኮንደንሰር ስላለው ከቦታ ቦታ ካነቃነቅ ነው በኋላ የግዴታ ለአራት ሰዓት መጠበቅ ይኖርብናል ማለት ነው። እንዲሁም ደግሞ ውሃ ሳይኖረው ቅድም ያሳያቸውን የሙቁን ካበራ ነው አውቶማቲካሊ የቦይለሩ ፓርት ስለሚቃጠል ያን ጥንቃቄ ማድረግ ይገባናል ማለት ነው። እንዲሁም ደግሞ እንደ ፍሪጅ ሁሉ ፍሪጅ የራሱ ስላለው ሁልጊዜ ስለሚሰካ የተለያዩ ስታብላይዘሮችን በመጠቀም ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ይህ ብላክ ስታር ወተር ዲስፔንሰር አንድ አመት የካምፓኒ ዋስትና አለው ዋጋው ደግሞ 21ሺህ 500 ብር ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን በመቀጠል ደግሞ የምናየው አፍትሮን ወተር ዲስፔንሰርን ይሆናል ይህ አፍትሮን እንግዲህ ወተር ዲስፔንሰር እንደምናየው በውበትም ቅድም ካየናቸው ሁሉ የተሻለ ውበት ነው ያለው ከምናየው ከጥቅም በተጨማሪ ቤታችንን አንድ ስቴፕ ከፍ ያደርግልናል ኪችን ውስጥ ሳሎንስ ብናስቀምጠው ያው ተመራጭ ነው ማለት ነው። እንዲሁም ደግሞ ብዙ ጊዜ ለኦፊሳችንም የኦፊሳችንን አንድ ስቴፕ ከፍ የሚያደርግልን እቃ ነው ማለት ነው። እዚች ጋ እንደምናየው የራሱ የሆነ ወተር ውሃዎችን ማጣሪያ አለው። ይሄ እንግዲህ ውሃዎችን ማጣሪያው እንደምናየው ሳንድ ስላለው እንዲሁም ደግሞ ፊዚካል የሆኑ ቆሻሻዎች ካሉት ደግሞ እዚህኛው ጋር ጋ ስለሚያስቀርልን እችኛዋ አሸዋ እስከ 6 ሊየር ስላለው ምንም አይነት የወንዝ ውሃ የሚሆን እንዲሁም ደግሞ ከቧንቧ የምናገኘውን ውሃ የሚሆን አጣርተን መጠቀም እንችላለን ማለት ነው። ለምንድነው ሳንዱ እዚህ ጋር የምታያቸው የተለያዩ አይነት ሳንዶች አሉት። እነዚህ የተለያዩ አይነት ሳንዶች ደግሞ የተለያየ አይነት ጥቅም ነው ያላቸው። ስድስት ሳንድም ስላለው በነዚ አይነት መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ጠጣሪ የሆኑ ቆሻሾች ከሆኑ ደግሞ እዚሽ ጋር በምናየው አማካኝነት፣ በዚህ በፊት ለፊት ባለው ፊልተር አማካኝነት እዛው ይዞ ያስቀራቸዋል ማለት ነው። ከዚህ በተጨማሪ ደግሞ ምንድነው እዚህ ጋር እንደምናየው ከፈለግን ቀዝቃዛ ውሃ፣ ከፈለግን ኖርማል ውሃ፣ ከፈለግን ደግሞ ሙቅ ውሃ ይሰጠናል። ቀዝቃዛ ውሃ እስከ አምስት ሴንቲግሬድ ኖርማል ውሃ ያው ያልሞቀም ያልቀሰቀሰም ያው ሩም ቴምፕሬቸር ያስቀምጥን ውሃ ነው የምናገኘው። ሙቁ ደግሞ እስከ 98 ሴንቲግሬድ መሄድ ይችላል። ያው ሙቁ ህፃናቶች ወይም ደግሞ ስለዚህ ዕቃ ማያውቁ ሰዎች መጥተው ከነኩት ሊያቃጥላቸው ስለሚችል የራሱ የሆነ ቻይልድ ዶ ካላት እዚች ጋር ምናትን ሬዷን ወደፊት በመግፋት ነው የምንጠቀመው ማለት ነው። ያም እንግዲህ ከሌሎቹ ተመራጭ አድርገዋል ማለት ነው። እንደምናየው እንደ ሌሎቹ አይነት ወተር ዲስፔንሰሮች የራሱ የሆነ ፍሪጅ አለው። እንግዲህ እንደምታያት ፍሪጇን አነስ ብትልም የተለያዩ አይነት ብርጭቆችን መድኃኒቶችን ለማስቀመጥ ትጠቅመናለች ማለት ነው። እዚህ ጋር የተጣራውን ውሃ በምንቀዳበት ነገር ቆሻሻ ከሆነ ያው ተመልሶ ተመሳሳይ ነገር ስለሚሆን ውስጥ የምንቀዳበትን ነገር በማስቀመጥ መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋ የምናየው የጃር ማስቀመጫ ስላለው እችኛን ብድግና እናረጋት እና እንደዚህ የጃሩን ውሃ እዚሽ ጋር በማድረግ ጃሩን እዚኛው ላይ በመገልበጥ ከፈለግን ቀዝቃዛ ከፈለግን ሙቅ ውሃ ማግኘት እንችላለን ማለት ነው። ይሄ እንግዲህ አፍትሮን ወተር ዲስፔንሰር ሁለት ዓመት የካምፓኒ ዋራንት ያለው እንግዲህ እዚች ጋ የምናያትንም ደግሞ አሸዋ በየ15 ቀኑ ከተጠቀም ነው ሁለት ዓመትና ከዛ በላይ መጠቀም እንችላለን። በየ15 ቀኑ የምናጥበው ከሆነ ሁለት ዓመትና ከዛ በላይ መጠቀም እንችላለን ማለት ነው። እንዲሁም ደግሞ መቀየር የሚገባን መቼ ነው ከተባለ ይሄ ውሃ ከለሩን ሲቀየር፣ እንዲሁም ደግሞ ቴስቱን ሲቀይር የግዴታ ይሄ አሻ መቀየር አለበት። ካልተቀየረ ደግሞ የተለያዩ ውሃ ወለድ የሆኑ በሽታዎችን ሊያሲዘን ስለሚችል ማለት ነው። ይሄ አፍትሮን ወተር ዲስፔንሰር ከዚህም በተጨማሪ እዚጋ እንደምናየው በብላክም እንዲሁም በሲልቨርም አማራጮች አሉት።